ሰላም እንዴት ናችሁ? እንግዲህ ዛሬ የማሳያችሁ ደግሞ ቦሌ ማተሚያ ጋር የሺን ጻግ ወረድ ብላቸው የምታገኙትን ጂ ፕላስ አስር የሆነ ፉሊ ፕራይቬት አፓርትመንት የሆነ ቤቶችን ነው። ከ145 ካሬ ጀምሮ እስከ 244 ካሬ ባለሶስት መኝታ በጣም በሰፊው አፓርትመንት ብቻ የሆነ ምንም ሾፕና ሌሎች ነገሮች ያልተቀላቀለበት አካባቢ ላይ እንደምትት ደግሞ በጣም ያማረ ቪላ ቤቶች ና ኮምፓውንዶች ያሉበት አፓርትመንት ነው ማሳያችሁ። እንግዲህ የምትመለክቱት አፓርትመንት ከስር ሁለት ቤዝመንት ኖሮት ጂ ፕላስ 10 የሆነ ሲሆን እስከ ሰባተኛ ፍሎር ድረስ በፍሎር 3 ቤቶች ብቻ ናቸው። 142 ካሬ ያለ፣ 158 ካሬ ያለ እንዲሁም 173 ካሬ አፓርትመንቶች አሉ ማለት ነው። 142 እና 158 ባለ ሁለት መኝታ ናቸው። 173 ካሬ ደግሞ ባለ 3 መኝታ ናቸው። በፍሎር ሶስት ቤት ይሆናል ከአንደኛ እስከ ሰባተኛ ፎቅ። ከሰባተኛ ፎቅ ጀምሮ ደግሞ የሚገኙት በፍሎር ሁለት ቤት ሆነው 244 ካሬ የሆኑ ሰፋፊ ባለ ሶስት መኝታ አፓርትመንቶች ናቸው ማለት ነው። እንግዲህ እየገባን እናያለን። ራሱን የቻለ ፕራይቬት አፓርትመንት ነው። ማንም ሰው ሴኩሪቲውን የጠበቀ አስረኛ ፎቅ ላይ ደግሞ 500 ካሬ ላይ ያረፈ ትልቅ ቴራስ ሲኖረው ቴራሱ ላይ ጂም፣ ስፓ፣ ሳውና እና ግሪን ኤሪያ ወይም ክለብ ሀውስ ይኖረዋል። ይህንን ደግሞ በደንብ ቢዩን ወደ ላይ ወጥተን አሳያቸዋለሁ። አሁን የምንገኘው ቦሌ ማተሚያ መሀል ላይ ነው። እንግዲህ ሎኬሽኑ ሞር ዲስክራይብ ሳደርግላችሁ እዚህ ጋ አጠፍ በምትሉበት በቀኝ ሳይታችን በኩል አዲሱ ወሎ ሰፈር ወይም ፒኮክ ፓርክ የምንለው እናገኛለን። ወደ ላይ ወጣ ስትሉ ደግሞ የቦሌ ሜን ሮድን ሜጋ ህንፃን ነው የምናገኘው ማለት ነው። ትንሽ 50 ሜትር ገባ የምትል ቤቶች ናቸው። እንግዲህ ወደ ውስጥ እንግባ እያየን ደሞ አሁን ደግሞ የምንገኘው የቤታችን የአፓርትመንቱ የመጀመሪያው ግራውንድ ፍሎሮ ላይ ራሱን የቻለ ሎቢ ይኖረዋል። ሰፋ ያለ እንግዳ መቀበያ ሪሴፕሽን ኤሪያ እና አነስ ያለች የማኔጅመንት ኦፊሶች ሲኖሩ፣ እንግዲህ በፍሎሮ ሶስት ቤት ናቸው። አንድ ቤት ራሱን የቻለ እስከ ቴራስ ድረስ ሲወስዳቸዋል ሰፋ ያለ ደረጃ ሲኖረው፣ ሁለት ፓርኪንጎችን እዚ አካባቢ ማኔጅ ሲልበቻዎችናለ ማለት ነው። ስለዚህ ማንኛውም ሰው ከዚህ ከሴኩሪቲ ወይም ደግሞ ከሎቢ አልፎ ወደ ቤታችሁ መግባት አይችልም ማለት ነው። ንቀጥል ወደ ቤቶቹ ደግሞ እንውጣ። ስለዚህ እንግዲህ ያው በፍለው ሶስት ቤት ነው ያለው እያቸው ሰፋ ያለ ደረጃ፣ ሴንሰር ላይቶች እና ና ቬንቲሌሽን በመሃል መቶ ሀምሳ ስምንት ካሬ አለ። ከዛ ደግሞ ባለ ሶስት መኝታ ደግሞ መቶ ሰባ ሶስት ካሬ አካባቢ ደግሞ ራሱን የቻለ ኢመርጀንሲ ዶር ኤክስቴንሽን ያለና እንዲሁም ራሱ የቻለ ቆጣሪዎች ለሶስቱ ቤቶች እዚህ ጋር ተደርጎላቸዋል ማለት ነው። አሁን ስለዚህ መልካም ወደ ማለት ውስጥ መኝታ አፓርትመንታችን ስንገባ ገና ተገባቸው ምታኔ ናቸው። ኢንትራንስ ላይ እንደእናንተ ፍላጎት ራሱን የቻለ ቲችን እና ሊቪንግ እና ዳይኒንግ ኤሪያ ያለ ማለት ነው። ኪችን እና ኤሪያ እንደፈለጋችሁ ወስድና ኦፕን ማለት ትችላላችሁ። አሁን ያለነው ግን ዋናው ሳሮ ሳሮ ሽ የምታረፉት ባል ከሚኖራል እዛ እያንዳንዱ ቤቶች ማየት እንችላለን ማለት ነው። መጀመሪያው ደግሞ ኪችኑ እናሳያለን። እዚህ ቤቶች ላይ ሁለት አይነት ኪችኖች አሉ። የመጀመሪያው ያንም ሰፋ ያለ ኦፕን ኪችን ከሳሎናቸው ጋር ሙሉ በማረ ሁኔታ ይሰራላችሁ ማለት ነው። ከዚህ በተጨማሪ ደግሞ ኤክስትራ ሩሞች አሉ ኪችንም ከፈለጋችሁ ሁለተኛ ኪችን ማድረግ ትችላላችሁ። ከፈለጋችሁ ደግሞ ቤድ ሩም እና ላውንደሪ ክፍል ማድረግ ትችላላችሁ ማለት ነው። መጀመሪያ ለገባችሁ ግን ከመጀመሪያው ቤት እዚህ ጋር የምታዩት የገስት ቤድ ሩማችሁ ነው። ጌስት ቤድ ራሱን የቻለ መስኮት መስኮት እና ቬንቲሌሽን ያለው ሲስተም እቺኛው ክፍል ነው ያለፋችሁ። ቅድም ግጂስ ራሷን የቻለች አንድ እንደ ቤት ስሩ መጠቀም ትችላላችሁ። ላውንደሪ ክፍል ከፈለጋችሁ ደግሞ ትራዲሽናል ኪችን ማድረግ ትችላላችሁ። ማንኛውም አይነት አፕላያንሶች ይገጠምላችኋል ማለት ነው። እዚህ ጋር እንደምታየት ተዘርግቷል። የምጣ የትሬክ የውሃ ሲስተሞች እዚህ ጋር ደግሞ ኦፕን ዳውን እና ተስተራርቶላችሁ ማለት ነው። ሌላኛው ወደዚህ ስንመጣ ቤቶቹ ባለ ሶስት መኝታ ናቸው ብያቸዋለሁ ስለዚህ

ለዚህ ለዚህ ክልል አይነት ሌሎች አፓርትመንቶች እና ሌሎች ሌሎች አሉ። ከላይ እነሱን ደግሞ በቪዲዮ እና በሌሎች ነገሮች ከስር ማለት ነው አላችሁ ማየት ትችላላችሁ። አማራጮች ቴራሱን በቪዲዮ ሌላ ቦታ እዚህ 157 ካሬ ላይ እንግዲህ አፓርትመንቶቹን ከምናያቸው መጀመሪያ ይኸው ሰፋ ያለ ኦፕን ኪችን የሆነ የራሱን የቻለ ሊቪንግ እና ዳይኒንግ ስፔስ ያለው ቦታ ነው ማለት ነው። እንደዚህ በጣም ደስ የሚለው እነዚህ ቤቶች ፍሮንት ቪው ያላቸው ማንኛውም አይነት ቤቶች ከፊት ለፊታችሁ ሊቪንግና ሊቪንግ እና ዳይኒንግ የራችሁ ፊት ለፊት እንደዚህ የአማረ ኔይበርሁድ ውስጥ ነው የምትኖሩት። ስለዚህ እነዚህ ቤቶች ባለ ሁለት መኝታ ሁለት ኪችን ኮሚ ስሩም እና መኝታ ቤት ያላቸው ናቸው ማለት ነው። በፉሊ ፊኒሽድ ነው ሁሉ ቤት የሚያቀ ስለዚህ ያለቁ ቤቶች ናቸው። ቦሌ መተሚያ ጋር ወይም ቦሌ ሜጋ ጋር የሚገኙት ቤቶቹን እያየን እንሄዳለን ማለት ነው። ይሄ አንደኛው የድሮች ቤድሮም ነው ፍሮንት ሳይድ ላይ ያሉ ራሱን የቻለ ባልከን ያለ እዚጋ ባልከን ያህል አላችሁ ኢንጆ የምታደረጉት ሰፈሩን፣ አካባቢውን እያያችሁ በደንብ ሪፍሬሽ እንደሚያደርግ ጸጥ ያለ ሰፈር መሆኑን ማየት ትችላላችሁ ማለት ነው። ሌላኛው ደግሞ እዛ ጋ ራሱን የቻለ አንድ እዚ ጋ ደግሞ እንደምታየት ራሱን የቻለ ላውንደር ኤር ያላችሁ ዳክት ሲስተም መውረጃ በንቋ ቀመጥላችኋል ማለት ነው። ይሄ ልጆቹ ቤት ነው። አሁን ደግሞ ወደዛ እንሄዳለን። እዚ ጋ ከቤቶቹ ጊዜ ናቀመት በተነሳ በጣም በሚያምር ሁኔታ እዚ ጋ ራሱን የቻለ ኦፕን ኪችን አለ ሊቪንግ ዳይኒንግ ስፔስ አላችሁ። እዛ ጋር ዳይኒንግ ስፔስ አለ። እዚጋ ደግሞ ኦፕን ኪችን አለ። ኦቨን ይገጠምላቸዋል። ኦቨን ተገጥሟል ሙሉ በሙሉ። እዚ ጋር ደግሞ የሳከር ሲስተሞች ይገጠሙላቸዋል። የፍሪጅ ኤሪያችሁ ነው ይሄ። ይሄ በሙሉ የኪችናችሁ የሆነ እና ሌላቸው አናዘር ኪችን ደግሞ እዚ ጋር የሚገኝ ትራዲሽናል ኪችን ያልኳችሁ። ከፈለጋችሁ እንደ ትራዲሽናል ኪችን፣ ከፈለጋችሁ እንደ ቤት ስሩም እና ለአንዳንድ ለጠቀሙ ትችላላችሁ። ሌላኛው በጣም ቴ ዶ

እሺ እንግዲህ አሁን የምንገኘው ከስምንተኛ ፍሎር በላይ ነው ያለ ነው። ቅድ ማሳይቻቸዋለሁ ከ1 እስከ 7 ያሉትን በፍሎር ሶስት ቤቶች ናቸው። በስምንተኛ ፎቅ ላይ ደግሞ ስንወጣ አንድ ሊፍታችሁ በፍሎር ሁለት ቤት ይሆናል ማለት ነው። እነዚህ ሁለት ቤቶች 244 ካሬ እና 240 ካሬ አፓርትመንቶች ናቸው ማለት ነው። ለየት የሚያደርጋቸው አራትና ሁለት መቶ አርባ ካሬዎች ሁለት አይነት ኦፕሽን ዲዛይን አላቸው። የመጀመሪያው ምንድን ነው ሰርቪስ ኳርተር የምንለው ወይም ደግሞ የሰራተኛ ክፍልና የሰራተኛ መታጠቢያ፣ እንደገና ደግሞ ትራዲሽናል ኪችን የምጣድ ቤት የምንለው ኮንሰፕት ለብቻው ከቤቱ ገንጠል ተደርጎ ነው የተሰራላችሁ። ይህ ምንድ የሚጠቅመው ኤኒ ታይም ከስተመር ወይም ባለቤት የቤት ባለቤት ቆልፎ ወደ ውጭ ሀገር ቢሆን ለተለያየ ሎኬሽኖች ለቫኬሽን ቢሄድ ይሄ ቤት ቆልፎ እዚህ ውስጥ ያለውን ነገር በሙሉ ጨራርሶ ሰራተኛዋ እዚህ ውስጥ እናንተ መጠበቅ ትችላለች ማለት ነው። ከዛ ውጭ ደግሞ ከቤቱ ጋር ላለመቀላቀል የተደረገ ነገር ነው። እንግባ። ይሄኛው ሰርቪስ ኳርተር ነው የሚያስገባን። ይሄኛው ደግሞ ወደ ዋናው ቤት ነው የምንገባው ማለት ነው። ስለዚህ ልክ እንደገባችሁ ትራዲሽናል ኪችናችሁ እዚ ጋር ምጣድ ክፍላችሁ እንደዛ ተደርጎ እዚ ጋር ሽስ ላውንደሪ ኤሪያ አላችሁ። ትራዲሽናል ኪችናችሁን እዛ ማድረግ ትችላላችሁ። እዚኛው አንደኛ የሰራተኛ ክፍል ከራሷ መታጠቢያ ጋር አላት ማለት ነው። እዚህ ጋር እንደምታዩት ቤቱ ማየት ትችላላችሁ። ልጅስ ባዙሩም የራሳ የሰራተኛ አለ። ስለዚህ ከዚህኛው ቤት ወጣ ስንል ደግሞ ወደ ዋናው ሜን ቤት ስንገባ 244 ካሬ ባለ ሶስት መኝታ አፓርትመንት ነው ማሳያችሁ። ልክ እንደገባችሁ የመጀመሪያው ሰፋ ያለ ሳሎን አላላችሁ፣ ሊቪንግ እና ዳይኒንግ ስፔስ ትልቅ የኪችን ራሱን የቻለ ትልቅ ኦፐን ኪችን አለ ማለት ነው። እንደናንተ ምርጫ ነው። ዳይኒንግ ኤሪያችሁን እዚህ ጋር በማድረግ ባልካኒ ስፔስ አላችሁ። ፍሮንት ቪውን ያለው አዲስ አበባን በሰፊው ማየት ትችላላችሁ ማለት ነው። ከዛ በተጨማሪ እዚች ጋር አንድ ስቶር ወይም ደግሞ እንደምትፈልጉት ኦፊስን ማድረግ ትችላላችሁ። ራሱን የቻለ አለ። እዚህ ሳሎናችን ነው። ከሳሎናችሁ ሆናችሁ እንግዲህ ያለ ነው። ቦሌ ሜጋ ነው ማየት ትችላላችሁ። ቪያቸውን ያሉት ቪላ ቤቶች እና ሴንተር ቦሌ ሎኬሽን ላይ ነው ያላችሁት። እንግዲህ እንደምትመለከቱት ኔበር ሁዱ ሌላኛው ቦሌ በጣም ከሚፈለግባቸው ዋነኛ ምክንያቶች መካከል የምታዩት ሰፈሩ ቦሌ ሜጋ ጋ ቢያንስ መንገዱ ወደ ተለያየ ዘጠኝ የማምለጫ መንገዶች አሉት። ከሴፍቲ ፕሮቶኮል አንጻር አካባቢውን ከቶሎ ከዴንጀር ለማምለጥ ከተሰቡ አንጻር ውስጥ ለውስጥ አስፋልቶች ናቸው ያሉት። በአዲሱ ከአትላስ ወደ ወሎ ሰፈር የሚወስዱ አዲሱ መንገድ አለ። ከመንገዱ በስተቀኝ በኩል ደግሞ ፒኮክ ፓርክ አለ። ፒኮክ ፓርክ እንግዲህ እንደምታውቁት ወደፊት ትልቅ ዘመናዊ ልክ መሃል ከተማ ላይ ፓርክ ተደርጎ ለሰዎች ለህፃናት መጫወቻ መዝናኛ ወክ ማድረግ ትፈልጉ፣ ስፖርት መስራት ትፈልጉ፣ እንቅስቃሴ ብታረጉ የምትጠቀሙበት ሎኬሽን ያላችሁት ከዚህ ከአሁን ከምንገኝበት የቦሌ ማተሚያ ሎኬሽናችን በፈለጋችሁት አስር ደቂቃ ርቀት ውስጥ ኤርፖርትን ማግኘት ትችላላችሁ። ከፍተኛ የሆነ ሆቴል ስታንዳርድ አፓርትመንቶችን እንዲሁም ደግሞ ዲፕሎማቶች የሚኖሩበት ሰፈር ነው፣ ሆቴሎችን ታገኛላችሁ። ከዛ መዝናኛ፣ ማንኛውም አይነት ሱፐርማርኬት፣ ኢንተርቴንመንቶችን ማግኘት ትችላላችሁ ማለት ነው። ስለዚህ ይሄ ምንድነው ለእናንተ የሚጠቅመው? ሬንት ማድረግ ለሚፈልግ ሰው ህይወቱን እዚሁ መሀል ከተማ ላይ ሰስቴን ማድረግ የሚፈልግ ሰው ታይሙን፣ ጊዜውን፣ ኤቭሪቲንግ መቆጠብ ይችላል ማለት ነው። እሱን አሁን ደግሞ ወደ ቤድሩሞቹ ኒድ እዚህ ጋር የሚገኘው ኮመን ቶይሌት ነው። ኮመን ባዝሩማችን ለሁለቱ እነዚህ ጋር ለሚገኙት ሁለቱ ባዝሩማቻችን ሁለቱ ቤድሩሞቻችን ኮመን ሽንት ቤት ነው ማለት ነው። አንደኛው ሰፋ ያለው ቤድሩም ይሄ ነው። አናዘር ዋን ደግሞ የልጆች መኝታ ይሄኛው ይሆናል ማለት ነው። እንደምታዩት ቁም ሳጥን ገጠማ፣ ሌሎች ሌሎች ፊኒሽንጎችን እየጨራረስን ያለ ነው። ሙሉ ቤቱን በሁለት ወር ጊዜ ውስጥ ነው የምትረከቡት። አሁን ያለነው ሚያዚያ ላይ ነው፣ 2017 ሚያዝያ ወር ላይ ነው ያለነው ስለዚህ እንደዚህ ቤቱን እየጨራረስን ለሰዎቻችን ለማስረከብ ሬዲ ሆነናል ማለት ነው። ሌላኛው ዋናው ሁላችሁም ያው የእሷና የሱ እንደሚባለው የአባታችንና የእናታችን ዋናው ማስተር ቤድሩሙን ነው ማሳያችሁ። ማስተር ቤድሩም ላይ እነት እንደዚህ ሰፋ ያለ ዊንዶው ለመጋረጃም ለምንም በጣም በሚያምር ሁኔታ ቤቱን ኢንጆይ የሚታረጉበት

ወል ማውንትን የሆነ ሴቶች አሉ። እነዚህ ወል ማውንትን የሆኑ ሴቶች ምንድነው ሞር ስቴቲክ ቫሊዩ ወይም ደግሞ ለቤቱ ውበት ይሰጡታል። ስለዚህ ሌሎች ስባዝጌዎችን እናጠፋለን ማለት ነው። በወይነብ ሲስተሞች ተገጥመዋል። እያንዳንዱ ማንኛውም አይነት ሃንዶሾችን ዲዛይኖቹን ያልቃሉ ማለት ነው። እንግዲህ ይሄኛው ትልቁ ቤታችን ነው። ከዚህ በመቀጠል ደግሞ ይሄን ቤት ካየን በኋላ ወደ ቴራስ ወጥተን ወይም ደግሞ ሌላኛውን የዚሁ ፍሎር ላይ ሁለተኛ ቤቱን አሳያችሁና ከዛ ወደ ቴራስ ወጥተን ደግሞ ሎኬሽኑ 360 ዲግሪ ምን እንደሚመስል አሳያቸዋለሁ ማለት ነው ተከታተል እሺ አሁን ደግሞ በተጨማሪ ያው ስምንተኛ ነዘረኛ ፎቅ በፍሎ ሁለት ቤት ነው ያልኳችሁ የመጀመሪያው ቤት አሳያቻቸዋለሁ ዛሬ ማለት ነው ሁለተኛው ቤት ደግሞ ከዛ ክፍል ለፊት ነው የሚገኘው። ክፍለ ቤታችን ከመግባታችን በፊት ይሄም ራሱን የቻለ ሰርቪስ ኳርተር አለው። ሰርቪስ ኳርተር፣ የሰራተኛ ክፍል፣ የሰራተኛ ባዝሩም እንዲሁም ደግሞ ላውንደሪና ስቶርና ጨምሮ ክፍሎች አሉት ማለት ነው። ከዚህ ቀጥሎ በተጨማሪ ወደዚህ በምትመጡበት ሰዓት ኤመርጀንሲ ኤግዚት ኖራችኋለን በየፍሎሩ። ቅድም የማሳይቻችኋለሁ ፋይሬክስ ሸራችሁ የራሳችኋለን። ይሄ የውሃ ቧንቧ ሲስተማችሁና ግራውንድ ወተራችሁ ነው። እንደገና ደግሞ ሁለት ቆጣሪ በፍሎር ስለሆነ ያለ ቆጣሪ ሲስተም ይሰራል ማለት ነው። ስለዚህ አሁን ወደ ትልቁ ቤታችን ደግሞ እዚህ እንገባለን። የዚህኛውም ዲዛይን ለየት ያለ ነው። እንደቀድሞ አይደለም፣ ራሱን የቻለ ደግሞ ዲፍረንስ አለው። እዚ ጋር ልክ እንደገባችሁ የመጀመሪያ ኢንተራንሳችሁ የሆነው ሰፋ ወዳለው ወደ ኦፕን ኪችናችሁ እንዲሁም ደግሞ ዳይኒንግ ስፔሳችሁ ይሆናል ማለት ነው። ከዛ እዚ ጋር ደግሞ ስትመጡ ባልከኒ፣ ራሱን የቻለ ባልከኒ ይኖረዋል፣ ኮመን ባልከኒ። ከዛ ደግሞ ሊቪንግና ዳይኒንግ ስፔሳችሁ ነው ማለት ነው። ስለዚህ ይሄ ሊቪንግና ዳይኒግ ስፔሳችሁ ነው፣ ሳሎናችሁ እዛ ላይ ዳይኒንግ ስፔሳችሁ ዛ ጋር ነው። ስለዚህ ሁለት ነገር ለእናንተ አቀርባችኋለሁ። አንደኛው ምንድን ነው? ቲቪያችሁ በዚህ በኩል ማወቅ ማድረግ ከፈለጋችሁ፣ ቲቪና ኢንስታሌሽናችሁ በዚህ በኩል። ፍላጎት ካላችሁ ደግሞ እንደ ማንኛውም ምርጫ ቲቪና ኢንስታሌሽናችሁ በዚህ በኩል ማድረግ ከፈለጋችሁ ትችላላችሁ ማለት ነው። በጣም ዲዛይኑ ሬክታንጉላሪ የሆነ የሚያምር ሳሎን ነው። ሌላኛው ባልከኒ ለሚወድ ሰው ባልከኒ አለው። ሁሉም ቤት አሳይቻቸዋለሁ። ይሄኛው ደግሞ አናዘር ሌላ ባልከኒ ነው ማለት ነው። እንግዲህ እንደምትመለከቱት ቦሌ ነው ያለ ነው። በቃ ቦሌ ሜን ሮድ ላይ ዋናው መንገድ እዛ ጋር ያለው ይሄ እዚህ ጋር መታየት እንዳለ ወደ ቦሌ ብራስ እና ቦሌ ዓለም ሲኒማ ነው ያለው መንገድ። በዚህ በኩል ደግሞ ስንሄድ ወደ ቦሌ አትላስ ነው የሚታየው። ከዛ ቦሌ አትላስን ከዚህ ጋር እንደ አንድ ሻጥ ነው ያነሳላችሁ ማየት ትችላላችሁ። ፒኮክ ፓርክ እየፈረሰ ነው። እዚህ ጋር ግሪን ኤሪያውን አሁን አንበሳ ቤት አንበሳ ግቢ የሚሆናል። የተለያዩ አራዊቶችም የተቀመጡበት ህጻናት መጫወቻ ጂብስ ባይልኳችሁ ስፔስ እዚህ ጋር ነው ያሉት። ማሳየት እንችላለን። እንግዲህ እንደተመለከታችሁት ነው። አሁን ከባልካኒያችን ደግሞ ወደ መኝታ ቤቶቹ እንሂድ ማለት ነው። ስለዚህ እዚህ ጋር ሊቪንግ ስፔሳችሁን ካለፋችሁ በኋላ እንደዚህ ሰፋ ያለ ሊቪንግ ስፔስ አላችሁ። ሶስት ቤድሮሞች ናቸው ብያቸው ያደ የመጀመሪያው ማስተር ቤድሮም እዚህ ጋር፣ ኮመን ባዝሮም እዚህ ጋር ራሱን ችሎ ያለ ሲሆን፣ ሁለቱ ቤድሮሞች ደግሞ ወደዚህ ያለ ብለን እናያለን ማለት ነው። መጀመሪያው ከማስተር ቤድሮም ላስጀምራችሁ። ማስተር ቤድሮም ላይ እንግዲህ ጫጫታው ምናምን የቁምሳጥን አሰራራችን ይቅርታ እየጠየቅን ግን እዚህ ጋር እንደምትመለከቱት ማስተር ቤድ ሩሙ በጣም ሰፊ ነው። እናንተ እንደምትፈልጉት ቁም ሳጥን ማውንትድ ይደረግላቸዋል ሊደረግላቸኋል እዛ ጋር። ከዛ በተጨማሪ ራሱን የቻለ በህዝሩም አለው ማለት ነው። ሁሉም ቤቶች ቬንትሌሽን አላቸው፣ ብርሃን አላቸው። በጣም የሚያማምሩ ዲዛይኖች ናቸው ቤቶቹ። ያው እዚህ ጋር የምትመለከቱት የማስተር ቤድሩ ነው። የዚህ ሞል ማውንትድ ናቸው እነዚህ። አውሮፓ ስታንዳርድ ፊኒሽንግ ማቴሪያል ናቸው። በደንብ ዲቴል ስትመጡ ደግሞ ሳይቱን ማየት እንችላለን ማለት ነው። እሺ ያው እንግዲህ ከማስተር ቤድሮም ወጥተናል። እንግዲህ አሁን ደግሞ ማሳያችሁ ባለ ሁለት መኝታውን አሁን ቤድሮሞቹ እዚህ ጋር ያሉት ከማስተር ቤድሮም ቀጥሎ ሁለቱ መኝታ ቤቶች ናቸው። እዚህ እዚህኛው ቤት ላይ ሁለቱ ቤድሮሞች ከፈለጋችሁ ማስተር ማድረግ ትችላላችሁ። ለምን አንደኛውም ባዝ ማስተር ቤድሮም የራሱ ባዝሩም አለው ኢንሳይድ። አንደኛውም ማስተር ቤዝሩም የራሱ ባዝሩም አለው ኢንሳይድ። ይሄ የልጆቹ ነው። እንዲሁም ደግሞ ከኮመን ቶይሌት ከዚህ ጋር ይይዛል ማለት ነው። አናዘር ዋን፣ እንደምርጫችሁ ከፈለጋችሁ የልጆች ቤድሮም፣ ከፈለጋችሁ የራሳችሁ ማስተር ቤድሮም ማድረግ ትችላላችሁ። እዚህ ክፍል ውስጥ ደግሞ ከፈለጋችሁ ሁለት ወንድ ልጅ ካላችሁ ሁለት ወንድ ልጆች፣ ሴት ልጆች ካላችሁ ደግሞ ሁለት ሴት ልጆች አርጋችሁ ሰፋ ያለ ስፔስ አላችሁ። ስለዚህ ይሄ ቤት ደግሞ ልክ እንደምታየው ብርሃን አለው። ኢንተርናሽናል ራሱን የቻለ ባዙሮም አለው ማለት ነው። እዚህ እንዳያቸው እነዚህ ቤቶች እንግዲህ እንዳየናቸው በጣም የሚያማምሩ ሰፋፊ ላርጃ ኤሪያ ለሚፈልጉ 244 ካሬ ለምትፈልጉ ሰዎች ነው። ስለዚህ እንደዚህ በአማረው ሁኔታ እዚህ ጋር የምታዩት ደግሞ ኦፕን ዳውን አለ። ኦፕን ዳውኑ ምንድነው? ለሁሉም ቤቶች አጀሰንት ለሁሉም ቤቶች ከግራውንድ ጀምሮ እስከታች ድረስ ላሉት አንደኛ የቬንቲሌሽን አገልግሎት ይሰጣሉ። ቬንቲሌት ማድረግ ይችላል ማለት ነው። ቢልዲንጉ ከሞላ ሙሉ ህንፃ ክፍት ስለሆነ ለኪችኖቹም ለባዝሩሞቹም ናቹራል ኤር ማግኘት ይችላል። ሁለተኛ ደግሞ አንዳንድ እንደዚህ ጠባ በሆኑ ስፔሶች ላይ ደግሞ ላይት ማግኘት ስለሚችልልን በዲዛይን በስነ ስርዓት ተጠንቶ ታስቦበት የተሰራ ነው ማለት ነው ድምቀት ስለዚህ እንደዚህ አይነት ቤቶችን አሳይቻቸዋል። እነዚህ ቦሌ አካባቢ የሚገኙ ኳሊቲያቸው የጠበቁ ሞደርን ለሀይ ኳሊቲ አፓርትመንቶች ናቸው። እንደዚህ አይነትና የመሳሰሉትን ሌሎች ብዙ አፓርትመንቶችን አብረን እያየን እንቀጥላለን። ማለት ከተማ ላይ መልካም ጊዜ ልላቸው አሁን ወደ ቴራስ። እሺ ቅድም እንደነገርኳችሁ በተጨማሪ አሁን ደግሞ ደረጃው ጋር ያለ ደረጃው ደረጃ ላይ የሚገርማችሁ ነገር ደረጃው በጣም ሰፋፊ ነው። ማንኛውም አይነት ችግር የሚኖርባቸው ፈርኒቸር ትራንስፈር ማድረግ ብትፈልጉ፣ በአብዛኛው የሪል ስቴት ችግር ደረጃውን በጣም ጠባብ ያደርጉታል። ስለዚህ ይሄኛው ደግሞ በጣም ሰፊ ነው። ከሜትር ከ ሰማኒያ አካባቢ ነው የሚደርሰው አንደኛ የደረጃው ነው። ሁለተኛው ላይት ሴንሰር የሆነ ሴንሰር ሞሽን ሴንሰር ተገጥሞላቸዋል። ስለዚህ አቴኒታይም ደረጃ ላይ ወረ ስታደረጉ ላይቱ በር አሱሳት ይበራል ማለት ነው። ይሄኛው ደግሞ እንደምንደነገርባችሁ ሁሉም ህንፃ እያንዳንዱ ቤቶች መሀል ላይ ኦፕን ዳውን አለው ብያቸዋል። አስረኛ ፎቅ ላይ ወይም አስራአንደኛው ቴራስ ፍሎር ላይ ምንድን ነው ያለው ጂም ስፓ፣ ሳውና እንደገና ደግሞ ክለብ ሀውስ ኖረዋል ብያቸዋል። ሙሉ ፕራይቬት ነው በነዋሪዎቹ ሀያ አራት ነዋሪ ብቻ ላይ ያለ ላይ ስለዚህ ከአራቱ ነዋሪዎች የሚጠቀሙበት። እንደዚህ ራሳችሁን ከወጣችሁ በኋላ ሁለት መግቢያ እናሞጫላችሁ። በሊፍት አክሰስ ማድረግ ትችላላችሁ። የመጀመሪያ ኮይ። ከዛ ደግሞ ከደረጃ እንደመጣችሁ መጀመሪያ ፎንት ኖራችሁ ወደ ክለብ አውሳችሁ ሚወስደው ማንኛውም ማየት መጽሐፍ፣ በተለየ ቪ እያጋችሁ ጥላችሁ እን ማድረግ ኮክቴል ሊሆን ይቻላል። ይሄኛው ደግሞ ወደ ጂምና ስፓ ሳውናችሁ ሚወስዳችሁ። ጂምና ስፓ ሳውናውን ማንኛውም ማየት እንቅስቃሴ በማድረግ ሪሴፕሽን ኤሪያ ይኖራችኋል እዚች ጋ ትንሽ ስቶር ሩም ትኖራለች። ሪሴፕሽን እና ራሱን የቻለ ይሆናል። ከዛ ደግሞ ወደ ውስጥ ስንትገባ ወደ ውስጥ ስንገባ ጂም ስፓ ሳውናችሁን ያካተተ ከነ ሻወር ሽንት ቤት አለው ማለት ነው። ይሄ ለኮሚኒቲው ብቻ ነው፣ አውትሳይድ ሰርቪስ ለማንም አይሰጥም። አሁን ራሱን የቻለ ፊኒሺንግ እየሰራንለት ነው ያለ ነው። ስለዚህ አሁን ደግሞ ስንወጣ እዚጋ የምንመለከተው ወደ ግሪን ኤሪያው ወይም ደግሞ ወደ ክለብ ሃውስ ሊዘጋጅበት የሚችልበት ቦታ ነው። ስለዚህ ይሄ ምንድነው የሚሆነው እዛ ጋር ኦፕን ባር ይሆናላቸዋል። ራሱን የቻለ ኪችን ይኖረዋል። ስለዚህ ኪችንና እዚህ ላይ ምንድነው የሚደረገው የሰርግ ለቅሶ ቢኖርባችሁ ሰርግ ቢኖርባችሁ የተለየ ድግስ ቢኖርባችሁ እነዚህን ድግሶች ሰርጎች ማከናወን ትችላላችሁ ማለት ነው እዚህ ባዶ ስፔሳችሁ ላይ። ስለዚህ ለነዋሪው 24 ሰው ብቻ ነው ያለው፣ በጣም ሰፊ ስፔስ ነው፣ በቂ ነው። ራሱን የቻለ ከዚህ እንግዲህ እንደምታዩት ያማረ ቪው ያላቸው ናቸው። እንግዲህ እሺ አሁን ደግሞ ያው እንደነገርኳችሁ ቴራሱ ላይ ራሱን የቻለ ክለብ ሃውስ አለው። ማንኛውም አይነት ቪው እያያችሁ ኢንጆይ የምታረጉበት ኮክቴል ምንም ቁጭ ብላችሁ እየጠጣችሁ የምትጠቀሙበት ቦታ አለ። አሁን የምናየው አዲስ አበባ ነው። ዙሪያውን ከኢስት ሳይድ በኩል ማለት ነው ከአትላስ ከቦሌ ጀምረን እስከ እስከ መስቀል አደባባይ ድረስ ይታያል ማለት ነው። ይህ ሁላ ቪው ያላችሁበትን ሴንተር እንድታውቁት ብዬ ነው። ከዛ ውጭ ደግሞ እንደምታዩት ግሪኔራን ፒኮክ ፓርክ በደንብ ይታያችኋል። ከሩቁ እየተስተካከለ ነው ፕሮጀክቱ እየተሰራ ነው፣ በጣም ባማረ ሁኔታ ይህ ሁላ ቦታ ተነስቶ ግሪን ኤሪያ መጫወቻ፣ የህፃናት መጫወቻ እንዲሁም ደግሞ ለናንተ ጧት ጧት ከእንቅልፋችሁ ተነስታችሁ መሮጥ ብትፈልጉ ኢንጆይ ማድረግ ብትፈልጉ ወክ ማድረግ ብትፈልጉ ራሱን የቻለ ደግሞ ከቤተሰብ ጋር ኢንጆይ የምታደርጉበት ኤሪያ ነው ያለ ነው ማለት ነው ይህ አካባቢ። ስለዚህ ለዛ ነው ዋነኛ በጣም ይፈለጋል ዲፕሎማቶችም ሆኑ የውጭ ዜጋዎች ከፍተኛ የሆነ ኪራይ ዋጋ የሚያወጡ ሰዎች እንደዚህ አይነት ኤሪያ በጣም ተመራጭ ያደርጋሉ። እንግዲህ እንደዚህ አይነት አካባቢ ላይ ከሚገኙ ፕሮጀክቶች በጣም ብዙ አሳያቸዋለሁ ወደፊት እንደምታዩት ነው ማለት ነው። አዲስ አበባ በጣም ታምራለች። እንግዲህ እስካሁን ያሳየኋችሁ ቤት በጣም በአማረ ሁኔታ ቦሌ ሜጋ ላይ የሚገኘው ይሄ የምትመለከቱት አፓርታማው ሲሆን በካሬ ከመቶ አርባ ሺህ ብር በካሬ ጀምሮ አሁን እንደ አማራጭ አለላችሁ ማለት ነው። እነዚህም ቤቶች በደንብ ማየት ከፈለጋችሁ፣ ቪዚት ማድረግ ከፈለጋችሁ እና ማንኛውም ማየት የበለጠ መረጃ ከፈለጋችሁ ከታች በሚቀመጥላችሁ ስልክ ኮድ ይደውሉልን። ፈጠን ያለ ቶሎ ይጠቀማል ማለት ነው። ስለዚህ እንደዚህ አይነት መረጃዎችን በደንብ ከፈለጋችሁ እና ደግሞ ሌሎች ቤቶችም እንዳሳያችሁ ከወደዳችሁ ላይክ ሼርና ሰብስክራይብ አርጉልን ዩቱብ ቻናላችን እንላለን። እናመሰግናለን። መልካም ጊዜ